እንዳልክ በሄሉሻ ተስፋ ቆርጦ ገመድ ይዞ ጫካ ውስጥ ሲሮጥ ተገኘ። ጓደኛው እንግዲህ እያጣደፈው ነበር። እንዴት እዚህ ውስጥ መጣ? ለምንስ? ሄሉሻ ለምን ሕይወቷን አትኖርበትም አንተም ሕይወት ኖር እያለው ነበር እና ነገር ግን ይሄ ልጅ ፕራንክ ነው ያደረገው። እንደዚህ በቀላሉ ነብስን ማጥፋት ቀላል ነው እንዴ? ከአደጋ የተረፈ ነብስ እንዴት ነው እሱ ሊያጠፋ የሚችለው? ሄሉሻ ና አብስራም ዛሬ ቀርተዋል እንግዲህ። ሰላም ሰላም፣ ወዴ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ሰላምና ፍቅር በያላችሁበት ይብዛላችሁ እንግዲህ፣ እንዳልጌ በትናንቱ ቪዲዮ በጣም ብሶ ነበር ያዘነበት እና ለምን ማለት ያው ራሳን ማጥፋት ኃጢአት ነው። እንግዲህ በጣም እንዴት አንተ ወደ ፈጣሪ የቀረብክ ሰው አልነበርክ እያሉት ነበር እና ለዛ አይደለም፣ በቃ ብዙ ተስፋ የቆረጡ ሰዎች ስላሉ ለነዛ ንነዛ ትምህርት ለመስጠት ነው እንጂ እኔ ኤችን ነገር አልሞክራትም ብሏል ማለት ነው። እና ደግሞ ናቲ ናቲ ማለት እናቴ ለምንድ ነው ማታወት? የምሬን እኮ ነው እንዴ። በቃ ይሄ ልጅ ምን ይሁን አሁን። በዩትዩብም ቪዲዮ ሲለቅ፣ በቲክቶክም ቪዲዮ ሲለቅ ማለት ነው ያለውኝ ኮሜንታ ያለው ነው ማለት ነው። እናትዬ ሄሉ አረገዘች እኮ ልንገር ብዬ ነው፣ አርግዛለች ልንገር ብዬ ነው። እና ምን ያድርግ አዋልድ ነው የምትሉት? እናቴ አዋልድ እንዴ ቆይ ሄሉሻ፣ ለማርገዝ ያብቃት እንጂ እኮ አዋላጅ አልጠፋምና እሱ ተው በቃ እንደዚህ አትበሉ። እሷ ህይወቷን ትኖርበት እያለ ነው፣ እና ግን ከታች ላይ እንደዚህ ማለቱ ጥሩ አይደለም። እሱን ወደኋላ መጎተት ነው የሚሆነው። እናቴ ሻ ህይወቱን ይጀምርበት እንዳለ ከቪዲዮቹ ስታየው ማለት ነው። በቃ ሄሉ ሄሉ ሄሉ እዛ ውስጥ ሄሉ አረገዘች፣ ሄሉ አገባች፣ ሄሉ ቀለበት አደረገች። ስለዚህ ናቴ ከእሷ ህይወት የወጣ ሰው ነው ወጥቷል፣ ባጠቃላይ ማለት ነው። እና እንደዚህ አይነት ነገር ግን ባትሉ ጥሩ ነው። በህይወቱ የምትመጣው ሴት አሁን እኮ በቃ ከዚህ ውስጥ እንዳልወጣ ነው የምታስበው። ይህን ሁሉ ስታይ መቼም ያው ሶሻል ሚዲያ ትጠቀማለች እና ሄሉሻ ሄሉሻ ሄሉሻ ስትሉ እንዳልክና ናቲ የገባቸው ናቸው። በቃ ነገር ለቀቅ አላከርሩትም። ይሄ መጨቃጨቅ አልፈለጉም። ለቀቅ ነው ያደረጉት ማለት ነው እና እንዳልክ አሁን በሄሉሻ ተስፋ እየቆረጠ ነው መሰለኝ። እኔማ እኮ ወንድሜ ለምንድን ነው ተስፋ የምትቆርጠው እያልኩ ነበረ፣ ነገር ግን አሁን ላይ ተስፋ እየቆረጠ ነው በራሱ ጊዜ ማለት ነው። እና ምንድነው እስካሁን ሲያመነታበት የነበረ ነገር እንዳልኬ ሄሉሻ አሁን የተረጋጋ ህይወት አይደለም ያለችው። የሀፍስራ የአልያዛትም ወያ አልለቀቃትም፣ ብቻ ይሄ ተስተካክላለች ብዬ ኔ ራሴ አልገምትምም አላስብም። ምክንያቱም ገና ያየነው ነገር እስከሌለ ማለት ነው። እና ለዛ ለዛ ነበረ እንደዛ በጽናት ሲጠብቅ የነበረው እንዳልኬ። ግን ያው የሰው ልጅ ደግሞ ታግሶ ታግሶ ታግሶ ተስፋ ይቆርጣል። ሄዱ ሻግል ማለት ነው። በጣም የከብራትን ሰው እኮ ነው ያጣችው። በእርግጥ መጀመሪያም በራሱ ቢያጣትም፣ ግን ደግሞ ተመልሶ ተጸጽቶ ነበር ይቅርታ የጠየቃት። በጣም አክባሪዋ ነበር። እውነት ለመናገር ግን ያው ህይወት እንደዚህ ናት። አንዳንዴ ማለት ነው እኛ በፈለግናት መስመር ስለማትሄድ፣ እንዳልክ ደግሞ በቃ እንግዲህ ምክር ጀምሯል ያብስራ ማለት ነው። እና እንዳልክ ማን ነው ያብስራ፣ ታድላሃል። ልጅቷን ጠበቅ አድርገህ ያዝ፣ እንደኔ በኋላ ደርሶብህ እንዳትጸጸት ብሏል። የስ በጣም አሪፍ ምክር እኮ ነው የመከረው፣ እውነት ያብስራ። ይሄ እንዳልክ ቪዲዮ ቁጭ ብለህ ልታይ ይገባል ማለት ነው። ማዳመጥ አለብህ የምር። ወደፊት ከሄዱ ጋር ህይወትን መምራት የምትፈልግ ከሆነ ነገሮችን በጊዜ ማስተካከል ነው። እና እንዳልክ ለሄሎ አስሬ እንደዚህ የሚለ- የመጣ ስለ እሷ የሚመሰክረው የምር ውስጧን ጠለቅ ብሎ ስላየው ነው። ምን አይነት ምርጥ ሴት እንደሆነች ስለተረዳ ነው ማለት ነው። እና እንግዲህ ከእጅ የወጣ ነገር ወጣ ነው እና ተስፋ ትቁረጥ ተስፋ ትቁረጥ የሚለው ሰው ይበዛል ግን እኔ እንደማየው ከሆነ አሁን ላይ በቃ እጁን እያነሳ ይመስለኛል፣ እንዳልክዬ ማለት ነው። እንደኛ ማ ቢሆን እኮ እስከዛሬ ድረን ድረናቸው ኩለናቸው፣ አጋብተናቸው ነበረ እና ምን ዋጋ አለው! ግን በእኛ አይደለም ሁሉም ነገር የሚጠነሰሰውና። እንግዲህ እንዳልክዬ መልካም ምኞት ነው የምመኝልህ። መልካሟን ሴት ልክ እንደ ሄሎ አይነቷን ሴት ወደ አንተ ህይወት እንደሚያመጣት ተስፋለን። ባለፈው አፈቅራለሁ ያለችው ልጅስ ደግሞ ምንድን ነው ግን እንደዛ ስትሆን የነበረውና እንዳልኬ ሁሉም እየመጡ ይመቱኛል አለ። በጣም ነበር በሰዓት የሳኩትና ማለት በጥፊ ስታጮለው ሁሉም እየመጡ እየመቱኝ ይሄዳሉ አለ ማለት ነው። ሴቶች ግን ማለት ምንድን ነው የሆነን ነገር ስትከለከሉ ሰውን በጥፊ የምትማቱት እንዴ? አንዳንዴ ያጣለማኝ ተሳድቦ ይሄዳል እንደሚባለው። በቃ ሴቶች ደግሞ ላስ ላስ ማድረግ ይወዳሉ ማለት ነው። ይህ ልባቸው አልደርስ ሲልና፣ በጥፊ አጮለች እኮ ባለፈው። እና ቤተሰብ ማለት ነው ይሄ ሁሉና የአብስራ ደግሞ ያልመጡበት ምንድን ነው እንግዲህ ትናንትና ልዩ እንደዛ ቪዲዮን አይተዋልሽ። እኔ ልዩን ሳነሳት ሳቄ እየመጣ ነው ዝም ብሎ ማለት ነው። እና የትናንቱን ቪዲዮ አይታ በቃ የያዙኝ ልቀቁኝ እያለች ነው። እሱም አባ አላነሳላት እያለ ነው ስልክ ማለት ነው። አባ የኔ ጌታ ብላ የምጠራው እንግዲህ አብስራን ነው። አባ የኔ ጌታ ስልክ አላነሳላት አለ። ከዛ በኋላ እየው በፍለጋ እያሳደደቻቸው ስለሆነ ሄሉና፣ ያብሰራ ደግሞ ማለት ነው ቤታቸው ቁጭ ብለው ምኝታው ይደገም ይደገም እያሉ ነው። በዛ ላይ ደግሞ ወይና አለ አባው ተፈርሾ ምናምን ነገር ፍቅራቸውን እያጣጣሙ ነው። እና ነገ ደግሞ በአዲስ ነገር ይመጣሉ። ያው ከነገ ቪዲዮ ልዩ እንደምትኖር ማወቅ አለባችሁ። ልዩ ነገ በፍጹም አትቀርም። እና ሲጀምር ልዩ የገባችበት ሁሉ ነገር መደፍረስ ነው እንጂ የሚጠነክር ነገር የለም ማለት ነው። ለማደፍረስ ነው የተፈጠረችው ልዩ። አይ የምር ግን ማለት ነው። ቀልዱ ቀልድ ነው። የአብስራ ዝም ብላቸው አሁን ሄሉ ይወድሻል፣ ይወድሻል፣ ይወድሻል ከምትሏት ይልቅ ወስን በሉት። ውሳኔ፣ የሰው ልጅ ውሳኔ ያስፈልገዋል አይደለ? ሄሉ ስለሚወድሽ ነው ሄሉ ይወድሻል ማለቱ ለእሷ ትርጉም አይኖረውም። ወስኖ ከእሷ ጋር የሚሆን ከሆነ ነው እሷ ልትጠቀም የምትችለው። ገባቸው አይደለ? ሰው የሚወዳት ከሆነ ደግሞ ወስን። ከውሳኔው ላይ በርታ ያብስራ ውስን አድርገን ልዩን የምትተዋት ከሆነ ተዋት ማለት ነው። እንዳልክ ልክ ነው። ዛሬ የተናገረው ማነው? ትናንት የተናገረው ቪዲዮ ላይ ማለት ነው። የምር ከሄሉ ጋር መቀጠል የሚፈልግ ከሆነ ልዩ አታስፈልግም። ከዛ ጋር የምሬን ነው መግባት የለባትም። እና ይሄን ነገር ደግሞ ማስቆም የሚችለው እሱ ነው። አሁን ላይ በሱ በኩል ነው ነገሮች እየተበጠበጡ ያሉት ማለት ነው። በድሮ ሕይወቱ በኩል ነው ነገሮች እየተበጠበጡ ያሉት እና ሰው ማለት ያለባችሁ እናንተ ወስን ያብስራ ወስነ ቶሎ ከሄሉ ሻጋሁን ከዛ መንታ መንታ ይወልዳል ማለት ነው። ለማንኛውም ያብስራን ግን ተዘጋጁ ለተምፐረሱ ነገር ግን በያብስራ መች ሊሆን አልተማመንም። አንድ ውሳኔ ካልወሰነ በስተቀር ነገ ልዩ መታ፣ የኔ ጌታ፣ የኔ አባት፣ አባ፣ አረገዝኩ እኮ ብትለውን ሩጦ እንደማይሄድ በምን እርግጠኛ ነን? ቤተሰብ ከሄዱ ጋር ሩጦ እንደመጣው ስለዚህ ከባድ ነው ውሳኔ ያስፈልገዋል ያብስራ ብስራ ከላይ ከታች ማለት ሳይሆን ውሳኔ ያስፈልገዋል። ምንድን ነው ሄሉን የምትፈልግ ከሆነ ሄሉ ጋ፣ ልዩን የምትፈልግ ከሆነ ልዩ ጋ። ለምን እነሱስ ከዛም ከዚህም ሕይወታቸው ይመሰቃቀላል። በአንድ ወንድ ሌላው ደግሞ እንዴት በደካማ ጎኔ ትመጫለሽ? ለምን እንደዚህ ጉድ ትሰርኛለሽ? እያለ ነበረ። በምን ትምጣ ታዲያ? መንገዱን እኮ ዘጋጋ አባት። ቴክስት እየመለስክላት አልነበረም፣ ስልክ እያነሳህላት አልነበረም። ሶ እሷ አንተን የምታገኝበት ዘዴ ነው የተጠቀመች። ሌላ ሀሳብ አቅቷት እኮ አደለም ሄሉሻ፣ እንዴ ፕራንክ ሰው እኮ ነች። ሀሳብ የምታመንጭ ሰው ነች። ሀሳብ ሳይመጣላት ቀርቶ ሳይሆን ግን ከሀሳቦቹ ሁሉ የተሻለው ይሄ ነው። አንደኛ ነገር ይህን ነገር ስታደርግ ሩጦ ወደ እሷ እንደሚመጣ ታውቃለች። ከእሷ ጋር እንደሚቆይም በደንብ ታውቃለች። መጀመሪያ ነግሯታል እንግዲህ የልጅ ፍቅር እንዳለው ማለት ነው። ስለዚህ ይህን ተጠቀመች። በእርግጠኝነት የምናገረው ሄሉ ታማ ሐኪም ቤት ገባች ቢባል ማለት ነው ያደርግባትና የእኔ ቆንጆ ሐኪም ቤት ገባች፣ ቶሎ ድረስ ቢባል ይሄዳል፣ ይጠይቃታል። ከዛ ግን ይመለሳል፣ አብሯት አይቆይም። ስለዚህ አብሯት እንዲቆይ የሚያደርገውን ሀሳብ ነው የተጠቀመችው። በህይወታችን ውሳኔ ያስፈልገናል። ከዛም ከዛም እያልን መኖር አንችልም፣ እና ውሳኔ ያስፈልግሃል ማለት ነው። ያብስራ ሄሉ እንደሆን ከኋላ ምንም ነገር የለባትም።